ብሎ መሳቅ ቀርቷት። አዎ ሳቅ ቀርቷት። በዚህ ትንሽ ሀገር፣ ድሃ በበዛባት፣ በዚህ ትንሽ ሀገር፣ ምስኪን በሞላባት፣ ፍቅርና ሳቅ ነበር ችግሯን ያስረሳት። አቤት አቤት የሀገሬ ሰው ጨዋታ ሲያውቀበት ሆዱ መሬት ነበር። ደግነት፣ ቅንነት፣ የዋህነት ሞልቶት በሰነፍ ቆሎ ላይ ውሃውን ለግቶ ሲስቅስ ነበር በደስታ ተሞልቶ። ዛሬ ዛሬ ዛሬ ማሳቀፍቶ ከም ተጫዋቾች ተከላካይ የሚባል በረኛው አጡ ማላቀል አዎ ሳቅ ተወዷል። ሁሉም ተለውጦ አዲስ ፍጥረት ሆኗል። አዎ ሳቅ ጠፍቷል። ትራንስፎርሜሽን ሁሉም ቀይሮታል። ድሮ ድሮ ያለ ሳቅ ነው የሳውቀው። ጥርስ የሌለው ሁሉ ነበር የሚያምቀው። የዘንድሮ ደግሞ አጫ የመሰለ ጥርስ እንኳን እያለ ሰው ሳቁ ጠፍቶበት ያስፈራራል። ብታው ድሮ ድሮ ያኔ ሳቀን ቀው ሰው በድዱ ሲስቅ ደስታው ሲተርፍ ለሰው ሆድ በጅ ተይዞ አንጀት ሲቆስ ነበር የሚሳቀው። ዘንድሮ ሳቅ የለም የሳቅ ምንጩ ደርቋል። ከውጭ እንዳይገባም ቀረጥ ትወዷል። እንደው ተጥሽ ላማል እንጥፍጥፍ ብላ ለክፉ ቀን ብሎ ብትኖር የደበቀው ሰፈር ለሰፈር ቤት ለቤት ሳይቀረው ሁሉንም ሰብስቦ አፍኖት ነጋዴ ጨምሮ ጨምሮ ጨምሮ የሳቅን ዋጋውን በጥፋ ነው። እውነት ነው ነው ሳቅ ጠፍቷል። ትራንስፎርሜሽን በትምህርት ጠርጎታል ያለው በገንዘቡ ተምሮ ባይስቅ ድሃው ላይ ያጋጣል። እውነት ነው ነው ሳቅ ጠፍቷል። የለም እንደ ድሮ ከሁሉም ምርቋል። የሰው ፊቱ ጠቋል። ግማሩ ተቋጥሯል አንጀቱን ተቃጥሏል፣ እርድ ድብን ይበላል። እውነት ነው ሳቅ ጠፍቷል። ጊዜም ተቀይሮ ወዳጅ ጠላት ሆኗል። ጥርስም ድድም ዛሬ ሰው መግደል ጀምሯል። እውነት ነው እውነት ነው ሳቅ ጠፍቷል።